ኢትዮጵያ በአያሌ ዓመታት ታሪኳ በስልጣኔዋም ሆነ ባልተቋረጠው ስርወ መንግሥቷ የቀይ ባሕር ስም ያልተለያት ሀገር ነበረች። ኢትዮጵያ በቅርብ ርቀት ቀይ ባሕርን እየተመለከተች የተቆለፈባት ሀገር መሆኗ በሀገሪቱ ላይ ከተፈጸሙ በደሎች ሁሉ ጎልቶ ሲሰማ ቆይቷል። ኢትዮጵያ አሁን ላይ የባህር በር ከሌላቸው ሀገራት ቀዳሚዋ ከፍተኛ የሕዝብ ቁጥር ያላት ሀገር ናት። የኢትዮጵያ ታዳጊ ባህር በር ከሌላቸው ሀገራት ውስጥ ልዩ የሚያደርጋት አንዱ ትልቁ ትልቁን የህዝብ ብዛት የያዘች ነች። ከ130 ሚሊዮን በላይ ነን አሁን ህዝብ ቁጥራችን። ሌላው በ60 ኪሎ ሜትር ርቀት ላይ የምትገኝ ነች፣ ከቀይ ባህር ላይ ማለት ነው። 60 ኪሎ ሜትር ማለት ማጅ በጣም ትንሽ ነው። እና ሶስተኛውና ሌላኛው ደግሞ በታሪክ ባህር ብር የነበረንን እኛ አሁን መልሰን ነው ባህር አልባ የሆን ነው ባህር ብር የነበረን ሀገርን እና እነዚህ ነገሮች ቁጭትን ይፈጥራሉ። የኢትዮጵያ የባህር በር ጥያቄ በ2016 ዓመተ ምሕረት በመንግሥት ደረጃ አጀንዳ ሆኖ ወደ አደባባይ መምጣት ችሏል። የኢትዮጵያ ጥያቄ አሁን ላይ በዓለም አቀፍ ደረጃ እውቅናን እያገኘ መምጣቱን በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈትሂ ማህዲ ይናገራል። ዓለም አቀፋዊ ተሰሚነትም እያገኘ የመጣበት ሁኔታ አለ ማለት እንችላለን። ይህን ያልኩበት ምክንያት ችግሮቻችን በተደጋጋሚ ባህር አልባ መሆናችን ያስከተሉብን ችግሮች በሰፊው ስናነሳ ነበር። በዚህ በተለያዩ ሚዲያዎች አገር ውስጥ ያሉ ምሁራንም፣ ከፍተኛ አመራሮች በመንግስት ደረጃም በዜጎች ደረጃም በተደጋጋሚ እየተነሳ የባህር በር አልባ መሆናችን ያስከተለብን ዘርፈ ብዙ ችግሮች እንዳሉ ሪኮጎናይዝ ተደርጓል። የኢትዮጵያ የባህር በር ጥያቄ ከዳር ለማድረስ የሚደረጉ ዲፕሎማሲያዊ ጥረቶች ተጠናክረው መቀጠል እንዳለባቸውም ዶክተር ፈትሂ ማህዲ ይገልጻሉ። እንግዲህ ኢትዮጵያውያን አንደኛ በሰላማዊ መንገድ የምናደርገውን ዲፕሎማሲ ጥረት መንግስት ይገፋበታል። ህዝቡም ይህንን መረዳት መቻል አለበት። ሁሉም ባለድርሻ አካላት ተሳትፎ ማድረግ አለባቸው። አንደኛ ሰላምን ማጽናት ያስፈልጋል። የሀገራችንን ሰላም ማስጠበቅ አለብን። ጊዜያዊ ግጭቶችን ማቆም አለብን። በቅርቡ በቱርክሜኒስታን የተካሄደው የታዳጊ ሀገራት የባህር በር የሌላቸው ጉባኤ ባህር በር የሌላቸው ሀገራት እንደዚህ ሆነው መቀጠል እንደሌለባቸውም የተባበሩት መንግስታት ድርጅት ማሳወቁ ይታወሳል። በኢትዮጵያ ልኡካን በኩል ተሳታፊ የነበሩት ዶክተር ፈትሂ ማህዲም የባህር በር ለቀጠናዊ ትስስርም ሆነ በጋራ ለማደግ ሀገራት በትብብር መስራት እንዳለባቸው በጉባኤ የተሰመረበት ጉዳይ መሆኑን አንስተዋል። ባህር በር የሌላቸው ሀገራት እንደዚህ ሆኖ መቀጠል የለባቸውም ነው የሚለው አሰራር ዘርግቷል። አጋርነትን ዘርግቷል። ይህንን መቀበል መቻል አለባቸው። ጎረቤት ሀገራት ይህንን ማየት መቻል አለባቸው። የኢትዮጵያን ችግር መገንዘብ መቻል አለባቸው። ዓለም አቀፍ ሕዝብ የተስማማበትን መቀበል መቻል አለባቸው። የኢትዮጵያ የባህር በር ጥያቄ ወደ አደባባይ እንዲመጣ በማድረግና የኢትዮጵያን መሻት በማሳወቅ ረገድ የተሰሩ ስራዎች ጥያቄ እውቅና እንዲያገኝ አስችሏል። ነገር ግን ይህ ጥያቄ ከዳር ለማድረስ ዲፕሎማሲያዊ ጥረቶች ተጠናክረው ሊቀጥሉ እንደሚገባም ይገለጻል።